ምን እንደሆነች አይቻታለሁ። እና ከዚህ ሁሉ ነገር ወጥቼ እዚህ ላይ መድረሴ እናቴና አያቴ በጣም ማመሰግን ፈልጋለሁ። ማርያም በቃ ከልብ ከልብ በጣም ነው ማመሰግናቸው ንሱ በሚቀጥለው ደግሞ እህቶች፣ ሮዚ መሲ፣ እህቶች እናንተ በጣም አመሰግን እፈልጋለሁ። በደጉም በጥሩም በክፉም ስዳሰትም ሳዝንም ኮጎኔ ለነበራችሁ እናንተ አመስገን እፈልጋለሁ። በሚቀጥለው ደግሞ ቤተሰብ ግሩፕ፣ ቤተሰብ ግሩፕ ለእኔ ብዙ ትርጉም አላችሁ። እናንተ ማርያም ብዙ ብዙ ትርጉም አላችሁ ብዙ ማለት ብዙ ነገር አድርገናል፣ አውርተን ሰርተናል። ስንት ህዝብ አርተናል፣ ስንት ችግር ወተናል፣ ስንት ስድብ ስንት አስነዋሪ ቃላቶች ኢቭን ኢቭን ለእኔ ብላችሁ ቤተሰቦቻችሁን የተሰደቡ የተረገጡ የተዘቀዘቁም ነበሩ እና እስካሁን ሸለቻ እንደከመን ምናምን ከጎን ለነበረ ጭ ቤተሰብ በጣም አመሰግናለሁ፣ ማለት ለሁላችሁ ከጫፍ በጫፍ ለነበራችሁትን ላላችሁ። ያ የሚቀጥለው ደግሞ እዚህ ላችሁ አቤ ግን ያመሰግናለሁ። የሚቀጥለው ደግሞ እዚህ አላችሁ፣ ጉሩፕ ላይ ማንተዋወቅ ግን ሶሻል ሚዲያ ላይ የምንተዋወቅ ጋለሲ ጋይስ ልቤ ከጠነቦገ ማርያም ጂዘስ ክራይስት እና ለሁላችን እዚህ ያላችሁ ፋሚሊዎች ደግሞ በጣም በጣም አመሰግናለሁ ለሁሉ ነገር። ሶሪ አለምንም ረስቻት ማርያም። አለም በጣም አመሰግንሻለሁ ማርያም እንደ ትንሽ ሰባች አ አለም ደግሞ በቃ የምትለይ እህት ነች። ማርያም በቃ የሁለታችን መወዳጅ የሁለታችንን ክፉ ነገር ማየት የማትፈልግ እንደ ሌሎቹ እህቶቻችን ራ ያመሰግናሉ። እንደ ሌሎቹ እህቶቻችን ምንም ክፉ ነገር ማየት ማትፈልግ ነች። ዜቶ ሲ ያመሰግናሉ። እና በቃ ምንም አይነት ቃላት የለኝም ይመለሱ ለዜቱ ስንጣላም በውስጥ ልታስደረግ ስትው ሁሉ ነገር እና ሁላችሁም ባይተወ ለማን እናወጉሼ ለማን አመስግኜ ለማን ላስቀር፣ ለሁላችሁም አመሰግናለሁ። እስኪ ለነበረው እድሜ ደግሞ አንድ አመት ጨምሮልኛል ፈጣሪ በጣም አመሰግናለሁ። እድሜ ጨምረህ ስጠኝ ለእኔ ብያላገመኝ እኔ ለእኔ እድሜ ጨምረህ ስጠኝ ለእኔ እንደዚህ አድርግልኝ ምናምን ብዬ ሲዲ ያ ኦፍኮርስ ሲዲ ከአለ እንኳን እና ለእኔ እድሜ የጨመረ ስጠኝ ብያለሁ። ግን ፈጣሪ ማርያምን በቃ እኔ የምለው ሁልጊዜ ፈጣሪ ስለምለው ማለት ነው። ፈጣሪ ሆይ በቃ ለአያቴና ለእናቴ ለወንድሞቼ፣ እናቶቼ የምኖርላቸው እድሜ ስጠኝ ነው የምለው ሁልጊዜ ማለት ነው። እና ሲዲ በጣም አመሰግናለሁ። ሸላሽና በጣም ኢቭን የአሌክስ ሲስተሮች እየተባሉ ለብቻቸው ሲሰድቡ ሲረገጡ ነው የሚሉት ማርያም። እና በቃ ሲዲ አለም፣ ቤተሰብ፣ ሩት፣ መሲሮ ሁላችሁ ብዙ ብዙ እንትን አዚቲ ብዙ አሉ፣ ሀና አዚቲ ብዙ አሉ። ማርያም በቃ የቱን እና ለሁላቸው ሶ ባይደወይ እኔ እንትን ነገሮች ያ ያመሰግናሉ ይህ እንዲ ባሉ ወካባ ምናምን ምናምን አልወድ። በቃ ባለችኝ ና ጊዜ ባገኘባትን ነገር ሳደርግ ነው ደስ የሚለኝ። ና እቺ መርስደይ በዚህ እች እናከበራለን ዩኒቨርስቲያችን ማስገበሪያ ያ በዚህ እናከብራለን። ለቤታችን ህዝብ ሆይ አላርም እንዳይጠራ መስኮት ተከፍተዋሉ። አምሶ ሶሪ ጋር አላርም የዚህ ቤት እንዳይጠራ ደግሞ በኋላ እንዳይቀጡ። የህቶች ግሩፕ ስለነበሩ ደግሞ እነሱ የሆኑ ፕሮግራም አዘጋጅተው ስለነበሩ ምንም ነገር ማዘጋጀት አልቻልኩም። እና ይህን ማድረግ ይችላሉ። አባቴ ሆይ አላርም ከጠራ እዚህ ቤት መቶ ብር ነው የምትቀጣው። እዚህ ሆይ ትቀጣዋለህ። አላርም ከጠራ መጀመሪያ ጸሎት ነው። ፈጣሪ ሆይ የዕለት እንጀራችን ስጠን፣ አቤቱ ከክፉ አድልን፣ ከሸረኛ ከምቀኛ፣ ከሁሉም አድርገኝ። ለአያቴና ለእናቴ ለእህቶቼ፣ ለወንድሞቼ የምኑሩበት እድሜና ረጅም ጤና ስጠኝ ረጅም እድሜና ረጅ ጥሩ ሙሉ ጤና ስጠኝ፣ የሰው ፊትን አታሳይ። የሚቀጥለው አመትም እንደዚህ የምናከብራት ያድርግልን። አላርም ሳይጠራ ትሎም እያጠፋዋለ ወገን አይጠራም ብዬ ተስፋ አድርጋለው። ሲዲ በጣም አመሰግናለሁ እና በርዝዳያችን አለ ቃል በጣም አመሰግናለሁ። ርዳያችን ነበረች፣ ያ አይክ ነች። ባለህና ጊዜ ባገኘህ ሁለው ነገር ጊዜ ካላገኘህ መጣጧር መጣደፍ ምናምን አያስፈልግም። ባለው ነገር ታደርጋለህ፣ ባለህ ነገር ዊ ሀናዬ ኪሮስ፣ አንቺን ማርያም ሀናዬ በጣም አመሰግናለሁ። አለውላችው ቀን ወጥቶልን ለዚህ ቀን ደርሰናል። አባቴ የሚቀጥለው ዓመትም እንደዚህ የምናከብረው ያርግልን።